ከሚሆነ ነቢያችን ምናሉ አላህ በአንተ የተነሰ አንድ ሰው ወደ እስላም ሲያመጣ እ ከምድር ወይም ከገመል በዛን ጊዜ በጣም ምርጥ ነገር ነው ከሱ ይበልጥ አሉ። እና በጣም ከባድ ነገር አንድ ሰው ወደ እስልምና ሲመጣ በጣም ደስ ይላል የሚገባው ነው። ሁላችሁም ሙስሊሞች ደስታችሁ ኮሜንት ላይ ገለጹለት። ለአለማቱ ጌታ ምስጋና ይገባዋ። አላህን አመስግኖ ያው ሚካኤል ከዚህ በኋላ ወደ እስልምና መትሃል። አንድ ሰው ወደ እስልምና ሲመጣ አምላካችን ምድን የሚለው ይላል፣ በተከበረ ቃው ላይ ያለፈው ነገር በሙሉ ኃጢአትህ ይማርልሃል። ስለዚህ አሁን አንተ እንደተወለድ እንደ አዲስ ህፃን ልጅ ነው። ምንም ኃጢአት የለብህም። ለምን አስቀድሞ የሰራኸው ነገር በሙሉ በጅህልና ወይም ደግሞ በጨለማ ውስጥ ነበርክ ያለው። አሁን ወደ ብርሃን ስመጣ ደግሞ አስቀድሞ የሰራኸው ነገር በሙሉ ይቅር ተብሏል። ስለዚህ ከዚህ በኋላ መበርታት አለብህ፣ በቻልከው ከኃጢአት መራቅ አለብህ። አንድ ሰው ሙስሊም ሆኖ ብቻ የሚቀመጥ አይደለም። እስልምና የምትነው ኑሮ ነው እንጂ የሆነ ሰልም ብቻ ሰልም ያለው በቃ ብለህ ልተኛ አችልም። ኦኬ ለምን አንድ ሰው ከሰለበ ሙሉ እስልምናም ነው። ነቢያችን ማለት አልሙስሊሙ መን ሰሊመል ሙስሊም ቢሊሳን ሂ ወየዲህ ሙስሊም ብሎ ማለት ሙሉ ሰውነቱ ለምከ ሰውችን ሰላም ያውቃ ሰዎችን የሚያስቸግም ነው ሰውነትህም ከመላስህም ሁሉም ነገር ሙስሊም ሆና ታዛዥ መሆን አለበት። እና ኢንሻአላ ራስን በዛ መንገድ ገራ፣ ስብእናን በደንብ አሻሽለው። ሲቀጥል ደግሞ ያው እንደምናውቀው እስልምና ይሄ እውቀት ትልቅ ቦታ አለው። እና ኢንሻአላ እውቀት ላይ በደንብ አድርገህ በርታ፣ ቁርአን ቅራ፣ ተማር። ኢንሻአላ ወንድም መሐመድን በውስጥ አውራ ግሩፕ አለ፣ ግሩፕ ላይ አስገባህና ያግዝሃል ማለት ለእኛም ደግሞ የምናግዝህ ነገር ካለ ከጎንህን ሁላችሁም፣ አለጭ ይቀበላችሁ ማለት ነው። ያው እኛ ጋር ስለደረሰ ሁለት ነገሮችን መናገር እፈልጋለሁ። አንደኛው ምንድን ነው? ደስ ብሎኛል። በጣም በጣም ደስ ያለኝ ያው ዛሬ ራሱ የመጣሁትን ውስታ ሲመጣ ነው ራሱ አልኖርም ግን እንዳለሁኝና ሰላም ጥፍት ስልባችሁ እንዳይደብራችሁ ብዬ ነው። እና ሁላችሁም በውስጥ የመጣችሁ ምራኔትነጠይቃችሁን በሙሉ አላሁ አክበር ይልኝ እና እንሻአላህ ከዚህ በኋላ ብዙ ስራዎችን የምንሰራ ይሆናል። ግን እዚህ ጋር አንድ ስድስት መቶ ሰዎች አላችሁ። ለእናንተ አንድ ምክር አለኝ። እርሱ ምንድን ነው? ሁላችንም ግዴታ አለብን ነው። ይሄ ግዴታ ኡስታዝ ሄድ ላይ ብቻ አይደለም። ኦኬ፣ ኡስታዝ ሄድ ብቻ አይደለም ማውራት ያለበት። አሁን እናንተ ማውራት እንኳን ባችሉ ኮፒ ሊንክ በማድረግ ሼር በማድረግ ሪከርድ እያደረጋችሁ ፖስት በማድረግ ለሰዎች በማሰራጨ መተባበር አለባችሁ አምላካችን ምንድን ነው የሚለው ወተአወኑ አለልቢሪ ወተቋ በኸይር ስራና በመልካም ነገር ላይ ተባበሩ ይላል በጥሩ ነገር መተባበር አለብን በአንድ ሰው ብቻ የሚቆም ነገር አለ ስለዚህም ታደረጋላችሁ ሁላችሁም አንድ ስታዙ ሄድ ቪዲዮ ሲለቅ አርቲክል ሲለቅ እሱን አርቲክል ታነባላችሁ ሲቀጥል ደግሞ የዩቱብ ቻናል አለ እንዲሁም ቴሌግራም ቻናል ቴሌግራም ቻናል ዋሂድ ኮም ዋሂድ ትላላችሁ ከዛ በኋላ ሲኦኤም ታደረጋላችሁ እሱን ገብታች ጆይን አድርጎ ሲቀጥል ዩቲውብ ቻናልም አለ እንዲሁም እዚህ ቲክቶክ ላይ ሁለት አካውንቶች ያሉት ኡስታዝ ሄድ፣ ሁለቱንም አካውንት ፎሎ አድርጋችሁ መከታተል አለባቸው ማለት ነው እንጂ ኡስታዝ ሄድ እየሰራ ብቻ እሱ ላይ ብቻ መተው የለበት። እንደምናውቀው ብዙ ስራ አለበት። ያው እዚህ ጋር ስናወራ የሆነ እንደው ስለ ሰው አይወራም እንጂ ኡስታዝ ሄድ ብቻ ቀልቀላ ስራ እየሰራ እንዳይመስላችሁ። አስቡት፣ አርቲክል አለ፣ ቪዲዮ ይለቃል፣ ላይቭ ያስተምራል፣ ሰለምቴዎች አሉ። ከሰለምቴዎችም በተጨማሪ ደግሞ ተማሪዎቹም ደግሞ አሉ። አስቡት ይህን ሁላ አንድ ሰው መሸከም ይከብዳል እና ሁላችን በእንደዚህ ዓይነት ነገር እንታገዝ። እንሻላ ከዚህ በኋላ ብዙ ስራ ይጠበቅብናል። እንሻላ ሁላችን የምንሰራ ነው ብዬ አስባለሁኝ። ያው እንሻላ እኔ አላህ ካለ ከሁለት ዓመት ምናምን በኋላ እገኛለሁ በደንብ በሰፊው ማለት ነው። በዱዓ አትርሱኝ እኔንም። ጀዛኩሙላሁ ኸይር ጀዛ። ቀጥሎ ወንድሞች እንሻላ አላህ ያበርታ። ምንም ችግር የለውም። የሚካኤል ፕሮፋይልን ምናምን ቀያየራቸው፣ እሺ ቪዲዮችን የለቀካቸው፣ እሺ ማምጥ ትግራለሁ አይራቸው አንደኛ፣ ፕሮፋይልን ቀይረው የለቀቀውን ቪዲዮዎች ምናምን ካሉ እነሱ እነሱንም አውጣቸው፣ አጸፋፋቸው። ኢንሻላህ ለበርታ ኢምራን፣ ምንም ችግር የለውም። ሶስት ሳምንት የሚሆን ዋና አንተ ሲመች ሲመቻችል ውስጥ ጥሩ ከተሰማ ስገባ ስገባ እነግርሃለሁ፣ ትገባለህ ማለት ነው ኢምራን። ከዛ አንጻር እንትን ነው ስሙ መሐመድ ነው የወንድማችን። እንግዲህ አንድ ወንድም ዛሬ አግኝተናል። ሌሎች ሸሀዳ መያዝ የምትፈልጉ ክርስቲያኖች ካላችሁ መግባት ትችላላችሁ ማለት ነው። ወደ ዲኑል ኢስላም ነው እየጠራን ያለ፣ ነው ወደ አንድ አምላክ ወደሚመለክበት እንትን ነው። ኢቨን ኢስላም የሚለው ቃል በጥንት በነበሩ በእብራይስጥ ላይ ራሱ አለ፣ ራሱ ሶስት ቦታ አለ። የሚነግረኝ ሰው አለ፣ ሶስት ቦታ የሚነግረኝ ሰው አለ። ኢስላም የሚለው ቃል ሶስት ቦታ ላይ አለ፣ ባይበል ላይ የሚነግረኝ ኢስላም የሚለው ቃል ስሮ የሚሰራሰረቻቸዋለሁ ማለት ነው። እንሻላ ቀጣ ማስተምራቸው እሱን ይሆናል ማለት ነው። ስላም የሚለው ነቢያቶቹ የሰበኩት ኢስላምን ነው ወይ ሰላም ሳይሆን ስላም የሚለው ቃል አለ ወይ ሰሚሽን የሚለው ቃል አለ ወይ ነው የሚለው ነገር አሳያቸዋለሁ። ቦታ አለ። ሊንግዊስቲካል በሆነ አፕሮች አሳያቸዋለሁ። ጥንት የነበሩ ነቢያት ሲያመልኩት የነበረው ስላም ማለት ሲምፕሊ መታዘዝ ማለት ነው። መገዛት ማለት ነው። ሰሚሽን ማለት ነው። ኦቢዲየንስ ማለት ነው። አንድ አምላክን በብቸኝነት ስትገዙ የምትገዙት ነገር ኢስላም ይባላል። ሰውየው ደግሞ ሙስሊም ይባላል ማለት ነው ሲምፕሊ። የግድ አረብኛ መሆን የለበት ራሱ ማለት ነው። እና መታዘዝ መገዛት ከሚል ቃል የመጣ ታዛ ታዛዥ ማለት ነው። ሙስሊም ማለት ሲምፕሊ ታዛዥ፣ ተገዢ፣ አምላኪ ማለት ነው። አንዱን አምላክ በበቸኝነት የሚያመልክ ማለት ነው። በዚህ መልኩ መረዳት ትችላላችሁ ማለት ነው። በርቱ፣ አላ ያበርታችሁ። ሌላው ልል የምችላቸው ነገሮች ሻ ሌላ የምፈልገው ማለት ነው እሺ ታገር መሐመድ፣ በመጨረሻ ምን ሊሉ የሚፈልገው ይህን ስልክ ይገዛልኝ ብራዘር ስለሆነ ማለት ነው። ይሰማል ይሰማል ይሰማል። ትንሽዬ ስልክ ስላለኝ አሁን ስልኩም ሊቀበለኝ ስለሚችል በስልክ እንድናወራ በውስጥ ስልክ ቁጥርን ብታስቀምጥልኝ ማለት ይሄን ነገር አሁን ስነግሮ ስለሚቃወመኝ እኔም በቻልኩ መጠን እሱንም፣ እንሻላ ችግር የለውም። የአህመድን ኮንታክት አድርገውና በአህመድ በኩል አህመድን ኮንታክት አድርገውና በአህመድ በኩል እንገናኛለን። አህመድን አግኘው ሚካኤል ሙሐመድ በአመድ በኩል እንትን በሉ ተገናኙ ማለት ነው። ሻ የሚያስፈልገን ነገር ምርትምምአ ይቀበል አንድ ነገር ልበል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ማንኛውም ሰው ወደ እስልምና ሲመጣ እንደኛ የሰለሙ ሰዎች የሚደሰት ያለ መስለኝ በጣም ነው ደስ የሚለን እና በጣም ደስ ብሎኛል ወደ አላህ ወደ ቀጥተኛ መንገድ ስለመራቅ ያው ከዚህ በኋላ ልክ እንዳሉትም እስልምና ጥፍሬ ሞረዱልኝ እንትንቀፉኝ የሚባልበት ቦታ አይደለም። ቀጥታ ገላህን ታጥበ ከዚህ በኋላ ከፈጣሪ ጋር ፍሮንት የሚደራረግበት ቦታ ነው። እኛም ውጭ ሆነን የሚመስለን ነገር ሰዎች ሲሰልሙ በቃ ላይክ ከሰለብሬሽኑ በበለጠ ያለውን ዲዩቲ ኃላፊነት የሌለው ቦታ ይመስለናል፣ ግን ቀና ልብነት የሚያስፈልግ ፈጣሪያችንን እንደምናየው ሆነን መቆም የሚያስፈልገን ቦታ ነው እና ላይክ እሱን ሪማይንድ ለማድረግ ነው እና የፈጣሪ መንገድ መታል ቀጥተኛውን መንገድ አላህ ያጽናን፣ አንተንም እኛንም ደግሞ ወዱሃል፣ አትሊስት ቃሉን ት ን መያዝ ኢዚ አይደለምና ን ክላይም ማድረጊያ ነው። ዘለበቱን ከያዝን ከዛ በኋላ የእኛ ጥረት የኛ መንገድ ከዛ በኋላ የሚያስፈልገን እዚህ ጋር ወንድሞች፣ እህቶች እዚህ ድረስ አምጥተውን ሸሀዳ ሲያሲዙን እነፍ ብለው የሚታዉን አይደለም ትምህርት መንገድ ነው መማር ያስፈልገዋል። ናው ከፈጣሪ ጋር የምንቆመው ሰማይ ምድርን የሰራውን አምንኛል ነው። አንተ ፈጣሪ ነህ ብለን ስናምነው የሚያቅተው ነገር አለ ማለት አይደለም በ ምንም ወደማያቅተው መንገድ ነው የመጣ ነውና ለሰለሙት በአጠቃላይ ላይክ በጣም ደስ የሚለኝ ቢካዝ የምንመጣውን እርምጃ ልንወስድ የምንችል ወትቨር ሪዝን ይሃል፣ በተውበትም ይመለሱ፣ በእውነተኛ መንገድም ተምረው ይመለሱ፣ ኦር ደግሞ ለደቂቃም ቢሆን እኔ ሙስሊም እፈልጋለሁ ብሎ ለሚይዙ ሰዎች በጣም ነው የምደሰተው። ቢካዝ ላይክ ናው አትሊስት ኖ ወይ ደርሷቸዋል ጆሯቸው ጋር ቃሉንም ተናግረዋል። ስለዚህ ከዛ ቃል ጋር መኖር ነው በቃ ላይክ ናው መዋሃድ ነው እና አላህ ለሁላችሁም ይህንም መንገድ እመኝላችኋል። ኢቭን ለቤተሰቦቻችንም ለምናቃቸው ለነኩንም ላዩንም በዚህ መንገድ እንዲመራለን ዱዐ አድርጉላቸው። ለቤተሰቦቻችንም አንተም ገና ዩር ኒው ቦርነና እንደሚባለው እንዳዲስ ነህና ሁሉ ነገር ቀስ እያለ ነው እና አላህ ደግሞ መንገዶች አሉት። እዚህ ድረስ ስላመጣ ምክንያት አለው እና ኡስታዛችን በተመለሱበት ቀን ሸሀዳ መያዝ እራሱ እስ ሜሞሪብል ዳይ እና እንኳን መጣ ወንድም ሆነን ስላገኘ መሐመድ አሰላም አሌይኩም ለማለት ነው መጀመሪያ። ይንኑ ለወራቴ ዋአሌይኩም ሰላም ወራመቱላ ወበረካቱ። አብሽሪ ጥሩ ነስያ ነው የሰጠሽው። በጣም የሚደነቅ ነገር ነው። ራሱ እንትን ያለው በርታ፣ አንተም አለያ በርታ። ምሻላ መያዝ የምትፈልጉ ክርስቲያኖች ካላችሁ መግባት ትችላላችሁ። መማር የምትፈልጉ ማወቅ የምትፈልጉ ሰዎች ካላችሁ ክፍት ነው ቤታችን ማለት ነው። አቴኒታይም ምንም አይነት ጥያቄ ሲኖራችሁ መታችሁ ተማሩ ማለት ነው። ምንም የተለየ ነገር ጭቅጭቅ፣ እነትርክ አያስፈልገውም። ዘመኑ አይደለም። ራሱ ፀሐይ ወታለች አልወጣችም የሚለው ነገር ለማወቅ ያለው አማራጭ ቤት ውስጥ መቀመጽ አይሆን። ከቤት ወጣ ብሎ ማየት ነው የሚያስፈልገው። ጭፍን ፍቅርም ጭፍን ጥላቻም ጥሩ አይደለም። ለያዛችሁበት ነገር ጭፍን ፍቅር ጥሩ አይደለም እና ደግሞ ለምሰሙት ለአዲስ ነገር ደግሞ ጭፍን ጥላቻ ያስፈልገው። አይናችሁን ከፍታችሁ ብቻ መመልከት ነው። ከዛ የሚበጀውን ከሚፋጀው ትለያላችሁ ማለት ነው። አይምሮ አላችኋል፣ ቅላላ ሰጥቷችኋል። ማመዛዘን ትችላላችሁ። እውነታውን የቱ ጋ ነው ያለው ስትሪክት ሞኖቲዝም የትኛው ነው የሚከተለው የሚለውን እንትን ማለት ትችላላችሁ እና ዘመኑ በአሁን ሰዓት አዲሱ ጀኔሬሽን የሚጠይቅ ነው የሚመራመር ነው ማወቅ የሚፈልግ ነው ቁጭ የሚል ሰው አይደለም። እና ከዛ አንጻር ነው። አላህ ይጠብቅህ መሐመድ፣ እናመሰግናለን። ሻሃዳ መያዝ የምትፈልጉ ሰዎች አንዳንድ አሳዩና ይግቡ። አመሰግናለሁ። ሻሃዳ መያዝ የምትፈልጉ ልጆች አቡክ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነው? ሰላም ነው።